ስንት ገብቻለሁ ስንት ገብቻለሁ። አንደገል ልንገርህ አንደገል ልንገርህ፣ አዳብተን የምትስማማ ከሆነ ካሁን በኋላ መቶ ከመቶ በላይ ማንኛውም ሰው የፊልተር ቅጣት ይቀጣል። እሱም የሽንቴ ቤት የሽንት ቤት እና ቆሻሻ ፊልተር ሶስት ሺህ ደግሞ መገዳደል ነው አባት ከሶስት ሺህ በላይ ከአንድ መቶ በላይ ደግሞ ፊልተር እናደርገዋለን።

አሁን ወደ ቆሻሻ ቦታ ትሄዳለህ ወይስ ወደ ሽንት ቤት ትሄዳለህ? ይቅርታ ሪከርድ እየተደረገ ስለሆነ በጥንቃቄ ቶሎ ብላችሁ ይጨምሩ።

ሽንት ቤት ውስጥ ሆኖ ያወራል። አረ ሰውዬ እንዳታስመልስ። አንተ የምር የሚመስለው አንተ ራሱ ነው የሚመስለው እኮ ቁጭ ራሱ ነው እኔ ዞር ብዬሳ ራሱ ነው

ጓያ የበላ ሰው ታውቃለህ? ልዩ ነው። ጓያ ጓያ ነው። የአበሻ መልክ ነው ያለኝ። የባሪያ መልክ አለ ተውዬ። አንተ እንደዚህ አይነት ነጭ የሆነው ኢትዮጵያዊ የለም፣ አይፈጠርም፣ አልተፈጠርም። አንተ ምናልባት ወይ ከአረብ ሀገር የሆነ ከነጮቹ በቃ የነጭ ድቃላ ነውዛ፣ ወደ ኢትዮጵያ እየተጣልከ ይሆናል። ከዛ ወር አይደል ልንገረ አንተ አታውቅም። ለምንዶ ታውቃለህ? ሚሚ ወይኔ ወይኔ ወይኔ ወይኔ ዛሬ ሰላም ልልሻለሁ። እግዚአብሔርን ማርያምን እየሰከስኩሽ አይደለም። ሰላም ልልሽ ምናምን ብዬ ማርያምን ልልሽ ነበረ ልጽፍልሽ። እስኪ አሁን ኢትዮጵያዊ

ብለስ ቶሎ ቶሎ አበባ ካለ ቶሎ ስታዩ ምንድነው ምታዩ የኔ ፊት እኮ ለመተረብ ራሱ ምንም አታገኝለትም። በቃ እንከን አታወጣለት። ምንም እዚህ ጋር ግራውንድ ላይ ገብተ ኮንፊደንስ ቢኖር ነው። ስፒር ነው፣ ትሪፕል ነው። ትሪፕል መተልኛል

በነገራችን ላይ አንተ እኔ ከኋላ ያደረኩትን ነገር እዚህ ጋር ያለውን ነገር አምን ተዛ ጋር ብሰልቅ ብሰቅለው በአንዴ ነው የሚዘጋብ። በአንዴ ወዲያውኑ ይዘጋባል። ወዲያውኑ ወዲያውኑ ከነ ይዘጋብ። እኔ ጋ ግን ግርግድ መጀመሪያ ምን ታደርጋለህ መሰለህ? ይሄ እንዳይዘጋብክ ይሄኛው ጥይቱን ከፈለግከው ስሙ ምንድን ነው? ይሄ የዚህን ጥይት ስም ከነገርከኝ አንተ እኔ ትንሿን ቤቢ ላይሆን መጥቼ አውርድልሃለሁ። ይሄው በቃ ቃል ግባ፣ የዚህን ጥይት ስም ከነገርከኝ ቤቢ ላይሆን መጥቼ አውርድልሃለሁ። አሁን እኔማ ገዳይም አይደለም አስገዳይ እንካፌ ላያረለ ጡጬነት ድንጋይነት ሁሉን ነገር የምታስበው ላንተማ ላንተ እኮ አይደለም። ላንተ እኮ ይሄ በቃል ወንድሜ፣ ላንተ እኮ ይሄ በቃል ላንተ እኮ አይደለም፣ ልብ ላለው ሰው ነው የሚያስፈልገው። ልብ ላለው ሰው እባክህ ኧረ ተው አሁን፣ ይህን የዚህን አንበሳ ትርጉም ትነግረኛለህ? ስለዚህ ምን ትላለህ? አንበሳ ነው፣ ትርጉም የለም። አያድፍን ነው ጭንቅላት? አሁን ስቀጠቀጥ በበርበሬ ሻወር ሳስገባ እዚያን ጊዜ ቁጭ ብዬ፣ ስለዚህ ጥይት አስተምራሉ ስለ አንበሳው አስተምራሉ ስለ እኔ ይሄ ፎጣ፣ እያንዳንዱ ጥለት እንዴት እንደገባ እያንዳንዱ ጥለት እንዴት እንደተሰፋ አስረዳሉ፣ ስለ ፎጣው። እሺ ስቀጣ ቁጭ ብዬ በግድ ታዳምተኛለህ፣ በግድ ታፈአንድ ሰው አንበሳ የት ያውቃል ብላችሁ ነው ይሄ አንበሳ አንበሳ